የዛሬው ባለ ታሪካችን የጽናት ተምሳሌት የሆነችው የፊርአውን ልጅ ፀጉር አበጣሪ ነች። ሚሽጠቱ ቢንት ፊርአውን ትባላለች። ትክክለኛ ስሟ በዘገባዎች ያልተላለፈ በመሆኑ በዚሁ መጠሪያዋ ትታወቃለች። ይህቺ ሴት በፊርአውን ቤተ መንግስት ውስጥ የፊርአውን ልጅ ሞግዚት ሆና ታገለግል ነበር። የአላህ ሱብሓነ ወተዓላ ፈቃድ ሆነና ባሏና እሷ የፊርዓውንን ጌትነት በመካድ በአለማት ጌታ በአላህ ሱብሓነ ወተዓላ አመኑ። ፊርዓውንም የባሏን መስለም ወሬ በደረሰው ጊዜ ባሏንም ገደለባት። በዚህ ጊዜ ፀጉር አበጣሪዋ ሞግዚት ትዕግስትም ምርጫዋ አደረገች። ምንዳውንም በጌታዋ ላይ ተሳሰበች። ሞግዚቷም እምነቷን ደብቃ በቤተ መንግስት ውስጥ ትኖር ጀመር። ከዕለታት አንድ ቀን ግን የፊርአውንን ልጅ ፀጉር እየሰራች በድንገት ማበጠሪያው ወደቀ። በዚህ ጊዜ ቢስሚላህ አለች። የፊርአውን ልጅም ይህንን ቃል በሰማች ጊዜ አላህ ማለት አባቴ ነው አይደል? ስትል ጠየቀቻት። ሞግዚቷ ግን አይ፣ አይደለም አላህ ማለት የኔ ያንቺና የአባትሽ ጌታ ጭምር ነው አለቻት። ልጅቷ ከአባቷ ውጭ ሌላ አምላክና ጌታ መኖሩ ገረማት። ከሞግዚቷ የሰማችውን በሙሉ ሄዳ ለአባቷ ነገረችው። በዚህ ወቅት አምባገነኑ ፊርአውን አነ ረቡኩም አለ ለዓላ ብሎ የሚፎክርበት ጊዜ ስለነበር በገዛ ቤተ መንግስቱ ይህ አይነት ክህደት መፈጸሙ እጅጉን አስቆጣው። እንድትመጣ አደረገና ጌታሽ ማን ነው ሲል አፈጠጠባት። ሞግዚቷም ቆፍጠን ብላ ጌታዬ፣ ጌታህና የሁሉም ጌታ የሆነው አላህ ስብሓን ወተዓላ ነው አለችው። ፊርአውን በቁጣ ገነፈለ። ከሃይማኖቷ እንድትመለስ ካልሆነ ደግሞ ሊከተላት የሚችለውን መዘዝ ልትቋቋመው እንደማትችል አስፈራራትስ ነገራትም። እሷ ግን በእምነቷ አጸናጭ። የተለያዩ ከባባድ ቅጣቶችን እና የግርፋት ማትን ቢያወርድባትም ከሃይማኖቷ ለመመለስ አሻፈረኝ አለችም። በመጨረሻም እርኩሱ ፊርአውን አሰቃቂ ቅጣቱን ሊያወርድባት ተዘጋጀ። ከነሐስ በተሠራ በርሜል ውስጥ ዘይት ተጨምሮ እንዲፈላ ተደረገ። ዘይቱ እጅግ ፈልቶ መልኩን ሲቀይር፣ የእጅን ሞግዚት ጎትተው ከበርሜሉ ፊት ለፊት አቆሟት። ሞግዚቷ ግን ለሌላኛውን እሳት የሚፍለቀለቀውን የፈላ ዘይት ባየችም ጊዜ ቅንጣት ታከል አልደነገጠችም ነበር። ከአቋሟም ትንሽ እንኳን አልተለሳለሰችም ነበር። ባይሆን ያላት ነፍስ ብቻ መሆኗን አስታወሰች። እሷንም ለጌታዋ ለማስረከብ ባገኘችው አጋጣሚ በጣም ተደሰተች። ሞት ከምትወደው ጌታዋ ሊያገናኛት ቀርቧልና ከአምላኳ የምትገናኝበትን ጊዜ በመቃረቡ ደስታ ተሰኘች። ከፈጣሪዋ ጋር ለመገናኘት ጓጓችም። ሞግዚቷ አምስት ልጆች ነበሯት። እጅግ ሲበዛ ተወዳቸዋለች። ሳትጎርስ በፊት ታጎርሳቸዋለች። በእጇ ባይኖሯት እንኳን በአፏ የያዘችውን አውጥታ ትሰጣቸዋለች። አቤት ትሳሳላቸዋለች። ምናልባትም ከነፍሷ አስበልጣ ሳትወዳቸው አትቀርም። ፊራውንም ለልጆቿ ያላትን ጥብቅ ፍቅር ያውቅ ስለነበር ልጆቿን አስመጣ። ልጆቹን በፈላው ዘይትና በእናታቸው መካከል ሆነው ግራ በማጋባት ስሜት አይኖቻቸውን ወዲህ ወዲያ አንከራትታሉ። ድንገት ወደ እናታቸው ሮጠው ተጠመጠሙባት። እሷም እንባዋን መገደብ አልቻለችም። ደግማ ደጋግማ ስማቸውና ታሸታቸው ያዘች። የመጨረሻዋን ልጇን አፋፍሳ አንስታ አቀፈችው፣ ወደ ራሷ አስጠጋችውና ጡቷን አሳየችው። ዋ እናት ፊራውን ይህንን ባየ ጊዜ ወታደሮቹን ትልቁን ልጅ ወደ ፈላው ዘይት እንዲወስዱ ታዘዘ። ልጁ ወደ እናቱ ይጮኻል፣ እማድረሽልኝ ይላል፣ ወታደሮቹንም ይማፀናል፣ በፊራውንም ይማልዳቸዋል። አሳዘኗቸው ልጇን የለቁት ይሁን ወይስ ምን ይፈጠራል? በቀጣይ ክፍል ይጠብቁ።